ሰላም እንደምንውላችኋል፣ የተከበራችሁና የተወደዳችሁ አድማጮቻችን፣ ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች አዘጋጅተን እኖ ሰዓታችን ጠብቀን መጣን። በቅድሚያ አበይት መረጃዎቹን እናስቀድም። ኤርትራ ለጀኔራል ጻድቃን ገብረ ትንሣኤ መልሰታለች። ጀነራል ጻድቃን በትላንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወቃቸውን መዘገቡ ይታወሳል። በዚህ ጉዳይ ከኤርትራ በኩል የወጣ መረጃ አለ። ወደ እናንተ የሚደርሰው የሚሆነው በሟች ቀነኒ አዱኛ አሟሟት ዙሪያ ፖሊስ ምርመራ እንሆ ብሏል። ከቤቷ የማብሰያ ክፍል በኩል ካለው ብረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ህይወቷ ህይወቷ ማለፏን የተዘገበው በዚህ ጉዳይ የወጣ መረጃ አለ። በሰዓቱ የምታዳምጡ ላኛው መረጃ ነው። ኢትዮጵያም ከጦር መሳሪያ ግዢ ለመላቀቅ የምታደርገውን ጥረት በምስራቅ አፍሪካ ቀጠና ላይ አቅሟን ለማጎልበት የሚያግዝ ነው ተብሏል። ኢትዮጵያ ተተኳሽ ጥይቶችና ወታደራዊ ድሮኖች በራሷ ማምረት መጀመሯ በአገሪቱ የኢኮኖሚና የጸጥታ ሁኔታ ላይ አዲስ ምዕራፍ መከፈቱን የቀድሞ ዲፕሎማትና የቀድሞ የኢትዮጵያ ሰራዊት አባል ተናግረዋል። አድማጮቻችን እናንተ ከኛ ጋር ስቆዩ እነዚህና ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች የምታዳምጡ ይሆናል። ለቻናላችን አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኩኒታ የጻፉልን፣ ላይክ ሼር እንዳይረሳ ቀጥታ ወደ ዝርዝር ምስክር መረጃዎቹ አለፍን። በአዲጎምና በመቀለ ከተማ ዙሪያ ንጹሀን ላይ በተከፈተ ተኩስ ጉዳት መድረሱን የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ አስታወቁ። በተወሰኑ የጦር አዛዦች የተወሰነ የተሳተው ውሳኔ ህግን በጉልበት ለማስፈጸም የመንግስት መዋቅር ለማፍረስ እየተደረገ ባለ ሙከራ ክልሉን አለመረጋጋት ውስጥ ከቶታል ያሉት ፕሬዚዳንቱ ይህን የመንግስት መዋቅር ለማፍረስ የሚደረገው ሙከራ በተቃወሙ ሰዎች ላይም ታጣቂዎች ተኩስ ከፍተዋል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በኤክስ ገጻቸው ጽፈዋል። ፕሬዚዳንቱ በአዲጉዱም ከተማና በመቀለ ዙሪያ ድርጊቱን በመቃወም በወጡ ንጹሀን ላይ በተከፈተ ተኩስ ጉዳት ደርሷል የሚያሉ ሲሆን ድርጊቱም ህገወጡን የህወሓት ቡድን ወደ ሥልጣን የመመለስ እቅድ መሆኑንም አስታውቀዋል። ይህም ከትግራይ ህዝብ ፍላጎትና ከፕሪቶሪያ ስምምነት ተቃራኒ ነው ነው ያሉት። ኤርትራ ለጀኔራል ጻድቃን ገብረ ትንሣኤ መልስ ሰጠች። ጀኔራል ጻድቃን በትላንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እየደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወቃቸውን መዘገቡ ይታወሳል። ለዚህ አስተያየትም የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትላንትና መልስ ሰጥተዋል። በመልሳቸው ያሰፈሩት የመጀመሪያው ነጥብ ጀኔራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ነው። በተለይ አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀኔራሉ በራሳቸው አንደበት የተናገሩትን አውስተዋል። በሁለት ሁለተኝነት ያነሱት ነጥብ ደግሞ የኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበር ነው። አቶ የማነ ሲቀጥሉም በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉም ባለመጠቀሟ ጀኔራል ጻድቃን ተቆጭተዋል ያሉ ሲሆን አሁን ደግሞ ሁለቱ ሀገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሰዋል። የዚህም የትላንትና አስተያየት መነሻም ያዞ እንባ በማንባት የጦርነት አጀንዳ መቀስቀስ መሆኑ የገለጹት አቶ የማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነትን

በደሴ የከተማና በዙሪያ ያሉ የከፍተኛ ኃይል ተጠቃሚዎች ከቀኑ አስር ሰዓት እስከ ምሽት 3 ሰዓት የኤሌክትሪክ ኃይል እንዳይጠቀሙ ተደረገ። ይህ የተደረገው ከዚህ በፊት የደሴ የ66 ኪሎ ቮልት ማከፋፈያ ጣቢያ ከአቅም በላይ የሆነ የኃይል ጭነት ያለበት በመሆኑና በረመዳን ጾም በተለይ ከቀኑ 10 ሰዓት ጀምሮ ከፍተኛ የሆነ የኃይል ጭነት እያስተናገደ ስለሆነ ተብሏል። በዚህም በአካባቢው የሚገኘው ኅብረተሰብ ጾሙን ያለ ኤሌክትሪክ መቆራረጥ በሰላም እንዲያሳልፍ ለማስቻል ከፍተኛ ኃይል የሚጠቀሙ ወፍጮ ቤቶች፣ ኢንዱስትሪዎች፣ እንጨትና ብረታብረት ቤቶችን ጨምሮ ፋብሪካዎች ከትላንት ጀምሮ እስከ ረመዳ ሚዛን መፍጃ ድረስ ከቀኑ አስር ሰዓት እስከ ምሽቱ 3 ሰዓት ተለዋጭ ኃይል አማራጭ እንዲጠቀሙ መደረጉ ተገልጿል። እነዚህም ደንበኞች እስከ ቀኑ አስር ሰዓት እንዲሁም ከምሽቱ 3 ሰዓት በኋላ መደበኛ የኤሌክትሪክ ኃይል መጠቀም እንደሚችሉ አገልግሎቱ አስታውቋል። ከቤት የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ሕይወቱ አልፏል ሲል ፖሊስ አስታወቀም። በሟች ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስም አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊትለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወርቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ሕይወቷ እንዳለፈ ፖሊስ ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎች ያሰባሰበ ሲሆንም የሟቾችን አስከሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷ ድምፃዊ አንዷለም ጎሳንም በቁጥጥር ስር በመዋል ምርመራ እያጣራ መሆኑን ገልጿል። አጋጣሚ የመጨረሻ ምርመራ ውጤት ለህዝብ ይፋ እንደሚደረግ ያስታወቀ ሲሆን በተለያዩ ማህበራዊ ድረ ገጾች ላይ ከፖሊስ ወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የላቸው ነው ብሏል። ከዚህ ባሻገር የሚናፈሱ መረጃዎች በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አስታውቋል። አውሮፕላን አምራች በኢትዮጵያ ስራ ሊጀምር ነው። ታዋቂው የላቲን አሜሪካ አውሮፕላን አምራች በኢትዮጵያ ቅርንጫፍ በሚከፍትበት ሁኔታ ላይ በአርጀንቲና ና አምባሳደር በኩል በአርጀንቲና አምባሳደር በኩል ከኢትዮጵያ ሲቪል አቪዬሽን ዋና ዳይሬክተር አቶ ጌታቸው መንግስቴ ጋር መወያየቱ ተገልጿል። ከ98 ዓመት በፊት የተመሰረተው ፌዴ የሚሰኘው አውሮፕላን አምራች በላቲን አሜሪካ ስሙ ገናና ነው። ኢትዮጵያ ከጦር መሳሪያ ግዢ ለመላቀቅ የምታደርገው ጥረት በምስራቅ አፍሪካ ቀጠና ላይ አቅሟን ለማጎልበት የሚያግዝ ነው ተባለ። ኢትዮጵያ ተተኳሽ ጥይቶችና ወታደራዊ ድሮኖችን በራሷ መምረት በመጀመሯ በአገሪቱ የኢኮኖሚ ጸጥታ ሁኔታ ላይ አዲስ ምዕራፍ መክፈቱን የቀድሞ ዲፕሎማትና የቀድሞ ኢትዮጵያ ሰራዊት አባል ገልጸዋል። ይህ እርምጃ የአገሪቱ የውጭ ምንዛሬ ጫና ከማቃለል ባለፈ ምስራቅ አፍሪካ ቀጠና ላይ አቅምን በማጉልበት እንደሚረዳ በተለይም ኢትዮጵያ ወታደራዊ አቅሟን በማሳደግ በቀጠናው ያላትን ተሰሚነት የምታሳድግ ከመሆኑ በላይ ቀጠናዊ ሰላምና መረጋጋት ለማረጋገጥ በምታደርገው ጥረት ይበልጥ ውጤታማ የሚያደርጋት መሆኑን የቀድሞ ዲፕሎማት አምባሳደር ጥሩነት ዜና ተናግረዋል። በተጨማሪም የጦር መሳሪያ ማምረት መጀመሩ አዲስ ባይሆንም ነገር ግን አሁን ላይ በተጠናከረ ደረጃ በስፋት ከመጀመሩ ባለፈ ለውጭ ገበያ ማቅረቡ በሀገር አቀፍ ደረጃ በወታደራዊ ቴክኖሎጂዎች ላይ ከፍተኛ ስኬት መሆኑን ያስረዳሉ። ኢትዮጵያ ለጦር መሳሪያ ግዢ መታወጠውን ከፍተኛ መጠን ያለው የውጭ ምንዛሬ ጫና የሚቀንስ መሆኑን አብራርተዋል። ሀሳባቸውን የገለጹት የቀድሞ ኢትዮጵያ ሰራዊት የድጋፍና ልማት ማህበር ፕሬዚዳንት አምሳለቃ ብርሃኑ አማረ ለአንድ ሀገር ወታደ ወታደራዊ ጥንካሬ መኖር ሁለንተናዊ ስኬታማነት ለማረጋገጥ የሚረዳ እንቅስቃሴ መሆኑ የተናገሩት በዋናነት ለሰላም ቅድሚያ መስጠት ላይ ትኩረት የሚደረግ ቢሆንም በወታደራዊ ስርዓት በኩል የሚኖር ያቁማ ጉልበትና ዘመናዊ መሳሪያዎችን እንዲሁም ግብዓቶቻቸውን በራስ አቅም ማምረት መቻን እንደ ታላቅ ሀገር እና በምስራቅ አፍሪካ ብሎም በዓለም አቀፍ ደረጃ ያለትን ተሰሚነት የሚጨምር ተግባር መሆኑን ተናግረዋል። የኢትዮጵያ መንግስት የጦር መሳሪያ ማምረት መጀመሩ ለሀገሪቱ እድገት አዲስ ምዕራፍ ሲሆን ለእነዚህ እንቅስቃሴዎች በማጠናከር ወታደራዊ ፍላጎትን ከማሟላት በተጨማሪ በዓለም አቀፍ ደረጃ ምርቶ ሰዎችን በተወዳዳሪነት ማቅረብ ላይ ከፍተኛ ትኩረት መስጠት እንደሚገባም አመላክተዋል። በገሊላ ደሴት ላይ ብቸኛ የቀሩት የመቶ ሰባት ዓመት አዛውንት እናት አረፉ። በዝዋይ ደንበል ሀይቅ ገሊላ ደሴት ላይ ብቸኛ ነዋሪ የነበሩት የመቶ ሰባት ዓመት ዕድሜ ባለጽጋ እናቱ ወይዘሮ ኩሼ ጎንደር መሞታቸው ተገለጸ። ገሊላ ደሴት በዝዋይ ደንበል ሀይቅ ላይ ከሚገኙ አምስት ደሴቶች አንዷና አነስተኛዋ ደሴት ናት። የባቱ ደንበል ሀይቅ 440 ስኪር ኪሎ ሜትር ስፋት ያለው ነው። እናት ኩሼ ጎንደር ገሊላ ደሴት ላይ ለመቶ ሰባት ዓመት ብቻቸው ኑሯቸውንም እየገፉ ነው። በደሴቱ ከቀድሞ ጀምሮ ሰዎች ይኖሩ በት የነበረ ቢሆንም ኑሮም ለመምራት ምንም አመቹ ሁኔታ ባለመኖሩ ከአዛውንቷ በቀር ሁሉም ወጥተው እሳቸው ብቻቸውን ይኖሩ ነበር። ከሶስት ዓመት በላይ ደም አፋሳሽ ጦርነት ሲካሄድ የቆዩት ሩሲያና ዩክሬን ለሰላሳ ቀናት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል ተባለ። ይህም በአሜሪካ የቀረበው የተኩስ አቁም ስምምነት ለመቀበል ዩክሬን በይፋ መስማማቷን ብትገልጽም ነገር ግን ከሩሲያ በኩል የዜና እስከተጠናክረበት ጊዜ የተሰጠ ዝርዝር መረጃ የለም። ይሁና የአሜሪካና ዩክሬን ውጭ ጉዳይ ሚኒስተሮች በጋራ በወጡት መግለጫ ከሩሲያ ጋር ያለውን ጦርነት ለሰላሳ ቀናት ለማቆም የሚያስችል ስምምነት ላይ መድረሳቸውን አስታውቀዋል። ነው። የተከበራችሁና የተወደዳችሁ አድማጮቻችን ለሰዓቱ ያዝናቸው የአዲስ ኢንሳይደር መረጃዎችን ይመስላሉ። ለቻነላችን አዲስ ሆናችሁ የደውል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኩኝታ ጻፉልን። ላይክሸር እንዳይረሳ። መልካም ቀን ለውድ ኢትዮጵያውያን ተመኘን።